ወንበራችሁ ላይ ሲመጡ ጥቁር ታስለብሱናላችሁ፣ በእኛ ሕይወት ላይ ሲመጡ ግን ለምንድን ነው ጥቁርም አታስለብሱን? ለምን አዋጅ አታውጁም? ጥቁር አስለብሱን። አሁንም ምሕላው ይታወጅ፣ ጾሙ ይታወጅ። እጆቻችንን ከልባችን ጋራ በላይ ወዳለው ወደ ሰማይ ወደ እግዚአብሔር እናንሳ። እናንተ ከፊት ቀደሙ እረኛ ስለሆናችሁ እኛ በጎች ደግሞ ከኋላ እንከተላለን? እግዚአብሔር እንዲህ ይላል። አሁን የነገርኳችሁን ታናሽነቴን አይታችሁ ንቃችሁ፣ ሀሳቤን አቃላችሁ፣ የእኔም ብቻ አይደለም የብዙ ምእመናንን፣ ቲክቶከሮች፣ ዩቱበሮች፣ የብዙ ሰንበት ትምህርት ቤት ድምፆችን ወደ ግራ ትታችሁ የአንድ ሰሞን ጩኸት ብቻ አድርጋችሁ ችላ ብትሉት ወዮላችሁ መዳን ለምእመናን ከእግዚአብሔር በሆነ ጊዜ ለእናንተ ወዮላችሁ መቼም መጽሐፍ አስቴር ምዕራፍ አራት ቁጥር 13 ላይ ያለውን ታሪክ በደንብ ታቁታላችሁ ብዬ ተስፋ አድርጋለሁ ለአንብብላችሁ እስቲ መርዶኪዎስ አክራቲዎስን ጠርቶ እንዲያለው ሂድና ለአስቴር እንዲበላት በቤተ መንግስት የሞቀ የደመቀ የለበሰች የላመ የጣመ የበላች በአማረ ምንጣፍ የተመላለሰች የንጉስ ሚስት ሆና ለምትኖረው ለንግስቲቱ ለአይሁዷ ለአስቴር እንዲህ ብለ ንገራት። ምቾት፣ ቅንጦት፣ ድሎት ብቻ ከቧት ትኖር ከመሰላት እንዲህ በላት። አንቺ በንጉስ ቤት ስለሆንሽ ከአይሁድ ሁሉ ይልቅ እድናለሁ ብለሽ በልብሽ አታስቢ አላት። በዚህ ጊዜ ቸል ብትይ እረፍትና መዳን ለአይሁድ ከሌላ ስፍራ ይሆንላቸዋል ይሆንልናል አመናችሁም አላመናችሁም ለኢትዮጵያ ኦርቶዶክሳዊት ተዋሕዶ ቤተክርስቲያን ምእመናን መዳን ከሌላ ስፍራ ሊሆንልን ይችላል እግዚአብሔር በአንድም በሌላ ህዝቡን ማዳን ይቻለዋል እናምነዋለን አንጠረጥረው ፈቃዱ ሆኖ በሰማይትነት እለፉም ካለ ፈቃዱ ይፈጸማል እናምናለን እንደ ሰለስቱ ደቂቅ እንደ ሲድራቅ እንደሚሳቅ እንደ አብደናጎ አንተ ላቆምከው ለወርቁ ምስል እንዳንሰግድ ይህን ወቅ የምናመልከው አምላካችን እግዚአብሔር ያድነናል ነው ያሉት። ባያድነንም እንኳ ባያድነን ሲሉ ሀይላቱ ባያድነን ማለታቸው ሳይሆን እግዚአብሔር በሰማይትነት በዚህ እሳት ተቃጥለን እንድንሞት ፈቃዱ ቢሆን እንኳ አንተ ላቆምከው ለወርቁ ምስል እንዳንሰግድ ይህንን እወቅ ነበር ያሉት። ትንቢተ ዳንኤል ምዕራፍ 3 ቁጥር 16 ጀምሮ የተጻፈውን አንብቡት። ለኦርቶዶክሳውያን መዳን ከሌላ ስፍራ በሆነ ጊዜ ግን እናንተ ባማረ ስፍራ በመሆናችሁ ከመጣብን ሞትና ቁጣ እንድናለን፣ እናመልጣለን ብላችሁ ግን ካሰባችሁና የእኛን ሐሳብ ችላ ካላችሁ ሕያው እግዚአብሔር ምስክሬ ነው። በትልቁ ተሳስታችኋል። በትልቁ በትልቁ ነው የተሳሳታችሁት። ለአንብበ ውስቲ ለአይሁድ ከሌላ ስፍራ መዳን ይሆንላቸዋል። አንቺና የአባትሽ ቤት ግን ትጠፋላችሁ። ደግሞስ ወደ መንግሥት የመጣሽው እንደዚህ ላለው ጊዜ እንደሆነ ማን ያውቃል አላት። አስቴርም አዎ እንዲህ ብሎ ለመርዶኬዎስ መልስ እንዲመልስ አዘዘችው ይላል። ምን ብላ ሄደ፣ በሱሳ ግንብ ያሉትን አይሁድ ሰብስብ ለእኔም ጾሙ ሦስት ቀን ሦስት ሌሊት አትብሉም፣ አትጠጡም። እኔና ደንገጡሮቼ ደግሞ እንዲሁ እንጾማለን። ምንም እንኳን ያለ ህግ ቢሆንም ወደ ንጉሱ እገባለው፣ ብጠፋም ለህዝቤ ጠፋለሁ አለች። እናንተ መቼ ነው ብጠፋም ለህዝቤ ልጥፋ ብላችሁ የክርስቲያኖችን ሞት የምታስቆሙት? መቼ ነው? የተጻፈላችሁን መግለጫ ማንበብ እኮ እኔም አነባለሁ፣ የተጻፈልኝን መግለጫ ማንበብ። መግለጫ ከማንበብ ባለፈ እባካችሁ፣ እባካችሁ ይህን ህዝብ ታደጉት። ሲኖዶሱ ለሁለት ተከፈለ ብላችሁ ያወጃችሁትን አዋጅ አስቡት። እንደዛ አይነት አዋጅ መቼ ነው የምታወጁት? ማህበረ ምዕመናኑን አንቁት። ቢያንስ ሀሳባችንን በሰላማዊ መንገድ የምንገልጽበትን ለመንግስትም ለዓለም አቀፍ ተቋማትም የምንገልጽበትን ሁኔታ አመቻቹልን። ምን እስክንሆን ነው የምንጠብቀው? ዳሩ ሲፈታ እኮ ወገኖቼ፣ መሀሉ ዳር ይሆናል።